ሰላም ጤና ያስጠልይ ወዳጆቼ ወንድሞቼ፣ ዛሬ በአዲስ ቪዲዮ መጥቻለሁ። የመጣሁትም ደስ በሚል ሁኔታ ነው። ዋናው የሚኪ ወንድማችን ጀግናው ጋዜጠኛችን ምስጋና ይግባው ለተመስገን፣ እንዲሁም ለሌሎች ጋዜጠኞች ወንድሞቻችን። በእነሱ እርዳታ ምክንያት ሚኪ በሰላም በጤና ተገኝቷል። ሁላችንም ተጨንቀን ነበረ። ሌላው ደግሞ የነበልባል እናት የአቤል እናት በእነዚህ በወንጀለኞች ታግተው እሱም ላይ ጭንቀት ነበረ። እንግዲህ አላ ፈጣሪያችንን ጸሎታችን ሰምቶ እናትየዋ በሰላም ገብተዋል። በጣም ደስ በሚለው ደግሞ የንጉስ ሚዲያ እናትም እንደዚሁ በወንጀለኞች ታግተው ነበር ያው በፈጣሪ እርዳታ እሳቸውን በሰላም ገብተዋል ወደ ቤታቸው። በጣም በጣም ደስ የሚል ነው። በዚህ ላይ ጋዜጠኛ ተመስገንን ሚኪን ላገኘው ሁለተኛ ጊዜ አሁንም ለነፍሱ ታድሎታልና ሁላችንም ምስጋና እንድንሰጠው ጠይቃለሁኝ አድማጮቼ። በዛ ላይ ደግሞ ቴዲ ጀግናው አዲሱ ጋዜጠኛችን ሁለተኛው የነበልባል ወንድም አሁንም ደግሞ የነበልባልን እናት የአቤል እናት ስላገኘልን በጣም ደስ ስላለን አሁንም በሱ ሚዲያ ገብተን ገብታችሁ ደስታችሁን በተጨማሪ እንድትገልጹና ሁሌም ድጋፋችሁ እንድታደርጉላችሁ በዚሁ አጋጣሚ ጠይቃለሁ። ዛሬ ዋናው የመጣውበት ወንድሞች ዋናው በቃ ዋናው የመጣውበት በጣም ደስ ያለኝ ከሚነግረው በላይ ደስ ያለኝ ነገርና ከእናንተ ጋር ልወያይበት የጀመርኩበት ምክንያት ስላለ እስኬች ቪዲዮ ቀንጨብ ያደረኳትን አዳምጡና ተመልሰ እንገናኝ። ልጅ ይሰጣል። በቃ ልጅን እኮ በማስፈራራት ወይም በሽሙጥ አይደለም፣ በስብና በትትና በስብና ነው። አይደለም ልጄ እኮ ደርሳ ወደድኩሽ ወደድኩሽ ብለውልሽ። አያ ሶስት ዓመት እኮ በአሁኑ ሰዓት የአንድ ልጅ እናት ናት። አንተ እንትን ልትላት አትችልም ደግሞ

አይደለም። ሕግ አካልም ሆነ ምንም እኮ ባለስልጣንም ሆነ ምንም እኮ ከሴት ከእናት አባት ከሴት ነው የወጡት። አሁን ይሄ ልጅ ምን አረክስ ቢባል እንደውም እናንተ ናችሁ የምትዋረዱት። ወላጅ ምንም አታውቀው ልጅ አሁን ከተፈቀረች ሕግ ሰው በሰውነቱ ሊከበር አያችሁ፣ እህት ወንድሞቼ። እቺ ይሄን ቪዲዮ አያችሁ አይደል? ቆንጠብ ቆንጠብ እያደረኩ በመሀል እየገባሁ አሳያችኋለሁ። ይቺ ጀግና ሴት እቺ እናት ደስ የምትል አያችሁ? ይሄ ነበረ የእኛ ኢትዮጵያዊነት። ምን ያገባሻል ስት ሲላት ምንድን ነው ያለችው? ያገባኛል፣ ለሁሉም ያገባኛል፣ ለአንተም ያገባኛል ያለችው ይሄ ነበር ኢትዮጵያዊነትን የማውቀው አያችሁ። ይሄ ሰውዬ ግን ቦዘኔ በጣም ይገርማል። በጣም ነው ያሳቀኝ። መሳሪያውን አዲስ ነው የገዛው መሰለኝ። በቃ ከጁ ጋር እንደ መጫወቻ ነው የሚያየው። እንደው ተኩስ እያለው ነበረ ወንድማችን፣ መተኮስ የሚችል አይመስለኝም። ይሄ ሰውዬ በቃ እንዴት በዚህ ደረጃ ይቅርታ ለምን እንደምል እንኳን አላውቅም። ሰውየው ስለ ምንድን የሚባለው ስለ ጠፈሸው ስራ ፈት የሆነና በዛ እንጆ የሚያደርገው ይመስለኛል። ይሄንን ልጅ እንደዚህ በማድረግ ለእሱ ኢንተርቴን በቃ መደሰቻው ነገር ነው የሚመስለኝ የመጣ እሱም እንደዚህ በማድረጉ በይሄ ሰውዬ ቢጠና በህይወቱ ላይ በድሮ ወይ ወጣት እያለ ቡሊ ሲደረግ የነበረ ሰው፣ እንዴት ነው ገብቱ እንደምል አላቅም ሰው ሰው ሲያሰቃየው የነበረ ሰው ሊሆን ይችላል ይሄ አባት፣ ወይም ደግሞ የበታችነት እየሰማው የነበረ ሰው ሊሆን ይችላል ይሄ አባት። ለምን አኳሆኑ ትክክለኛ አይደለም፣ ትክክለኛ አነጋገሩ የሚያደርገው ነገር በሙሉ ትክክለኛ ነው ብዬ አላስብም። በቃ እንደ ባትም አይደለም የሚያስበው ገብቷቸው፣ እኔ እንዴት እንደምል አላውቅም። ብቻ ግን በህይወታችሁ ለአንድ ነገር የሆነ የበታችሁ ናችሁ እየተሰማችሁ ከነበረ ጊዜ ስታገኙ ያንን በቃ አሁን በቃ እዚህ ጋር ደርሻለሁ ብሎ ለማሳየት የሚደረግ ነገር አለ አደለ። እኔ አላውቅም። ብቻ ግን የውስጤ እንዴት ብዬ እንደማስረዳችሁ፣ ይሄ ሰውዬ የሆነ ችግር ያለበት ነው ይመስልኝ ከመጀመሪያውኑ ወይም ጉልበት ያለው ሰው በምናምን ጉልበቱን ሲያሳየው ነበረ እና አሁን ደግሞ ይሄ ልጅ በእሱ ቤት ደካማ ሆኖ ታየውና ያንን የበፊቱን በህይወቱ ላይ የነበረውን በዚህ ልጅ ጋር መወጣት የሚፈልግ ነው የሚመስልኝ። በቃ ተጀምሮ እስኪያልቅ ድረስ በቃ መሳሪያ ይዞ እንደዚህ። አሁን ወንድማችን ታውቁታላችሁ፣ ጋዜጠኛው ብዙውን ሲታግልና ከመሬት ሲቀላቅል ያየ ነው ነው ግን በጣም ትዕግስተኛ ነው ከሚገባው በላይ እና ታግሶታል። ይህን ሰውዬ በጣም ታግሶታል። ግን እንዳልኳቸው ነው ይሄ ሰውዬ በራሱ ላይ በፊት ህይወቱ ላይ እንደው ቢያጠናው የሆነ ችግር አለበት ብዬ ነው የማስበው። በቃ እኔ የሆነ ችግር ስላለበት አሁን ያንን ለማሳየት በፊቱን ችግሩን በዚህ ልጅ ላይ እየተወጣ ነው ማለት ነው። ሽግና እህት ወንድሞች፣ ይህችን እናት በምን ትመዝኗታላችሁ? በእውነት ነው የምላችሁ እኔ በቃ ይህም ቪዲዮ ሶስት አራት ያየሁት በጣም በመደሰት ማለት ነው። የሰውየው ቢያናድደኝም የዚች እናት ጀግንነት፣ በቃ ንግግሯ በቃ እንዴት በጣም የሚያስደስት ነገር መሰላችሁ! መማር አይደለም አንዳንድ ጊዜ እንዳለችው ስብዕና፣ አእምሮ በቃ በጣም ወሳኝ ነው። አንዳንድ ተምሮም እንዳልተማረ የሚሆን ጭንቅላት አለ። የዚህ ሴትዮ እኔ ምን አይነት እውነት በጣም እድለኛ ነው ልጇ። በጣም ደስ የምትል ሰው ናት። ንግግሯ ተመልከቷት፣ ድፍረቷ በቃ ጀግና ኢትዮጵያዊነት በጣም አኮራችን ልነግራችሁ አልችልም በቃ በመሀል በመሀል እያቋረጥኩ እየገባሁ ችም ስሜቴን እገልጽላችኋለሁ ት ወንድሞቼ በጣም ነው ያስደሰተችን በቃ ፈገግ ሰው ሳይኮረኩረኝ ፈገግ ስል ነው ዋልኩት በቃ እሷን በማሰብ በእውነት ነው የምላችሁ በጣም አስደስተኛለች የልቧን የምትናገር ሀቀኛ ሰው ቁጭ አደረገች እኮ ጎትታል ሽጉጥ የያዘውን ሰውዬ ደስ አይልም? በእናታቸው እስኪ ደግሞ ሌላውን ደግሞ ገባ ብለን እንየው እና እንስ አቃብረን

ታያችሁ እንግዲህ፣ እዚህ ጋር ይሄ ቦዘኔ ሰውዬ ብድግ ሲልበት እኮ ተመልሶ ነው ቁጭ ያለ። የሚገርም ነው እኮ። በጣም የሚያሳዝን ሰውዬ ነው፣ በእውነት ነው የምላችሁ። ጀግና እናታችን ተቀብላ ከሆነው ሽጉጡ ያስቀመጠችው እህት ወንድሞቼ፣ እኔ እዚህ ጋር ምንድን ነው የምፈራው ይሄ ሰውዬ እንደው ይቺ እናታችን በፍቅር እንዳትጠልፈውና ሴት ባለቤቱን ጥሎ እንዳይመጣን የፈራውኝ ለምን ብዬ ዝም ብዬ ሳስበው እየደጋገምኩ ሳየው ማለት ነው። ቪዲዮውን እንዲ የሰውዬ በፍቅር ወርቅ እንደ ይሆን እንደ አልኩ በቃ አለስ አለስሉ ጎት ታስቀጥለው እኮ ምንም ያልመሰሉ ጥይ ተያዘ ሰውዬ እና ምናልባት የእሷ ፍቅር ፍቅሯ ጠልፎት ይሆን እንዴ? ጉልበቷ ሳይሆን ብዬ አሰብኩኝና፣ ምን ይመስላችኋል እናንተ፣ እስኪ ተመልከቱ ተዚጋ፣ እስኪ እንዴት ነው የሚሆነው? ቅድም እንደነገርኳችሁ ነው። ይሄ ሰውዬ በፊት ያስቸግሩት ስለነበረ አሁን በቃ አቅሙ ማሳየት፣ በፊት ሲቸገር የነበረውን የልጅነቱን በቃ አሁን በዛ አቂሙን የሚወጣበት ነው የሚመስለው። ይሄ ልጅ ጋዜጠኛው ላይ በጣም የሚያሳዝን ነው። ግን በቃ አሁንም ደግሜ ደግሜ የምላችሁ የዚች እናታችንን በቃ በቃ እንዴት ብዬ ነው የምገልጻት? እስኪ እናንተ ምን ትላላችሁ ስለዚች እናት ቪዲዮ ሙሉውን ደብታችሁ እዩትና፣ በቃ ምን ትላላችሁ? እኔ ብቻ በቃ ልነግራችሁ አልችል። የምትናገረው ቃላቷ ሁኔቷ በቃ ክብር አለ። በቃ ብቻ አመስገኗት። ች ሴትየ አላቅ ምን እንደምል በእውነት ነው የምላችሁ። በጣም ደስተኛ ነ። በዚህ ስንት ችግር አለ ግን በቃ ሁሉ ነገር እንድረሳ ነው ያደረገች። ዛሬ በቃ ቀኔን ቀን አድርጋለኛለች። ዛሬ በጣም ነው ደስ ያለኝ። እንደው እስኪ እንቀጥልና ደግሞ እንስማት። ደስ የሚል ነው ይሄ ክፍል፣ በጣም ደስ ከሚያቀርባቸው በዚህ ሳምንት ውስጥ በዚህ በሚስቱ በፍቅረኛው ላይ የሚያቀርባቸው ነገሮች ሁሉ እያናደዱ የነበረው ለምን እሱም ደግሞ አንዳንድ ጊዜ አይሰማም፣ ሰው ሲመክረው ሩጦ ሄደን ብዙ ብዙ ነገሮች አሉ። አለመረጋጋት ይታይበታል። ያው መቼም እሱ ፈልጎት ሳይሆን የመጣበት ነገር ቢያስቸግረውም ትንሽ ቢረጋጋ ይሄ አይሆንም ብዬ አስብ ነበር። ግን ከሆነም በኋላ ደግሞ ወጣ ገባ የቤተሰቦቹ ችግር ቢፈጠርበትም አይደለም እዚች እናት ላይ መጥቶ ግን ይህንን ቪዲዮ ስለቀረጸልን በእውነት ነው የምላችሁ፣ እኔ እሱና ራሱን አመሰግነዋለሁ። ከዚህ በፊት በልጃቸው ጉዳይ በባለቤቷና በልጃቸው ጉዳይ ላይ አይተናቸዋል። ግን እንደዚህ እዛም ላይ ደስ ብለው ነበር። አነጋገራቸው ቆፍጣና ናቸው፣ ጠንካራ ናቸው፣ በቀዬ ሴት ወንድ ናቸው። ግን እዚህ ላይ ግን የበለጠ ያኔ ወድጃቸዋለሁ። የበለጠ ደግሞ እንደወዳቸው ያደረገኝ ይሄ የተሰራልን ቪዲዮ ነው እና እስኪ እናንተ ምን ትላላችሁ ስለ ሴትዮ? ከዛ በኋላስ ደግሞ ትንሽ ቀን ጠብ አድርጌ ደግሞ እንስማቸው። አያችሁ እንግዲህ ተወንድሞች እንዳያችሁት ነው ይሄ ቪዲዮ በቃ በጣም ደስ ያለኝ ነው ደግሜ ደግሜ ልንገራችሁ። ሰውየውም እንዳለው ደግሞ አመጣ ይንን ኢንስፔክተር የተባለው ያው ቪዲዮ ስታዩታላችሁ በጣም ይገርማል። የባህሉ እናት በቃ ከሚገባው በላይ የማደንቃት ውድ ኢትዮጵያዊት ናት። በእውነት ነው የምላቸው። ይህም ቪዲዮ ወደፊትም ደግሜ በቃ የኢትዮጵያዊነት ሲናፍቅን ገብች የማይሆነ ይመስለኝ። በቃ አነጋገሯ፣ ቆፍጣናነቷ ሴት የሴት ወንድ ደስ የሚል ነው። ለማንኛውም ምህት ወንድሞቼ እስኪ አስተያየታችሁን ምን ትላላችሁ? ስናንተ ስለ አለ ሁኔታ በአስተያየታችሁን እስካነብቸኩ ያለው እኔ ግን በጣም ደስ ብሎኝ ነው። አሁን ይህን ቪዲዮ ስጨርስ በደስታ ፈገግ በማለት ነው ማለት ነው ለቤት ወንድሞች በተረፈ ግን ስላዳመጣችሁን ጊዜያችሁ ስለምትሰጡኝ ከልብ ከልብ አድርጌ አመሰግናለሁን። በሌላ ቪዲዮ እስክንገናኝ ድረስ ለዛሬ በዚህ ሰናበታችኋለሁኝ ባይ